ወርዳላ አብርሽ፣ ተረፍክ። እንዲ ወንድም አለም። ኦ ማይ ጋድ፣ ጠፈጠፈችው ኮ ሩታ። እናንተ እነዚህ ድረሽ፣ እነዚህ ድረሽ፣ ሩታ የጠፈጠፈችውን ፊት አንቺ ካላሻሻሽው ይሄ ፊት ነገ በቃ በላል ዞ ነው የሚመጣ ተላልጦ ነው የሚወድቅ። አብርሽ በዛሬው እለት ሁለት ጥፊውን ቀምሷል። ሩታ ያዙ ይልቀቁኛለች አብርሽም አያገባሽም አላት። ኦ ማይ ጋድ፣ ቃል በቃል አያገባሽም። ከዚህ በኋላ እኔ ስለማደርገው ነገር አያገባሽም። ኦ ማይ ጋድ ለማንኛውም ነገ ነፂ ነው ቤት ዛት እንድትመጣ ገባችሁ አይደለ? ደመቁ እኮ ሰራተኛ ናት። ኦ ማይ ጋድ ለእሷ ምንም ነገር ማማከር አያስፈልገኝም አላለም እንዴ? ነችና አሁን ነው ትክክለኛው ቦታ የመጣኸው። እና አብረሽ እንግዲህ ሩታ ምንም ነገር አያገባሽም ብሏታል። ምንም ነገር አያገባሽም፣ በቃ ጸጥ ብለሽ ኑሪ። አይሽ ተቀይረ ተቀየረ ቤተሰቡ፣ እንትና ማን ኤፍሬም ተቀየረ። አሁን ደግሞ አብረሽ ተቀየረ። ከዚህ በኋላ ቤተሰቦቹ መጥተው ያስታርቁኛ ብለሽ እንዳታስቢ እና ልጅሽን ይዘሽ ውጭ እየተባልሽ ነው የቀረው ይቀራል። እልም ጥንቅር ይበላል እኮ እናንተ፣ ቃል በቃል ኦ ማይ ጋድ። ነጽ ልብህን ወሰደችው እንዴ? ሲያገኛት ሙሉ በሙሉ ተቀይሮ መጣና፣ ደግሞ ቆኝ ያክል አትጩ። ይሄን ይውድ፣ አንቺ ኩብቴ ጉዳዩ አይደለም ብዙ ሴቶች አሉ በዙሪያው። ከቦታል ሰው ከቦታል። ገባሽ? አንቺን እኮ ሼም በሼም ነው ነገረ እና አሁን እኮ ተናገረ እኮ። ተረዷት ተረዷት ሲሉሽ ጊዜ አበዛሸው አለ። በሼም ነው እየኖረ ያለው ነጺ ደስተኛ አይደለም ብለዋለች። እና የኔ እናት ላይሽ ሊያመጣ ይችላል። በቃ አንድ ክላስ ለአንቺ ሰጥቶሽ በአንድ ክላስ ሌላ ሴት አግብቶ ሊኖር ይችላል ከጎን ትኖር ያለሽ፣ ሼር አድርገሽ ልትኖሪም ትችያለሽ። ገባሽ አደለም? ምክንያቱም አመጣጥሽ ነው አመጣጥሽ ስነ ስርዓት የለውም በቃ አሁን ደግሞ እጇን አነሳችበት ጠፈጠፈችው እኮ አልተረፈም ልጁ ኦ ማይ ጋድ አብርሽ ተርፋል እንዲያው ወንድሜ እንዲያው ጥርሰ ረጋግፋል ህላ ያላምጥ ነገ ወይ ጉዴ ወይ ጉዴ ወይ ጉዴ ለቅሶ መቆም አሁን ነው ሩታ እንደዚህ ታነሻለሽ እጅሽን አብርሽ ላይ ወይ ጉድ ወይ ጉድ ወይ አብርሽ ወይ አብርሽ ወንድሜ ናይዞ አይዞ አይዞ ጠፈጠፈችው እኮ እኔ ሁሌ እንደዚህ እየተጠፈጠፍክ ልትኖር ነው ወይ ነው የኔ ጥያቄ። ቤተሰብ እኮ እንደዚህ ነው። አሁን እኮ ሁሌ እንደዚህ እየመታች መታች፣ እኮ የምር አብርሽ ታገዛት። ካሜራ ፊት ነው። እኔ ግን መሀል ላይ ቆርጠውት ነው እንጂ እሷንም ጠፍጥፋታል ይመስለኛል። ሁለተኛው ላይ እንዴት ናቸው? እኔ ማሮች፣ እኔ ውድሽ፣ ደህና ናቸው? ደህና ነኝ፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም። አሸወይና ነው መከረው መከረው፣ እምቢ ሲል መከራይ መከረው ብለዋል። እንግዲህ ሩታ መከርንሽ መከርንሽ፣ እምቢ ብለሻል። አሁን አያገባሽም ተብለሽ ረፍ። በቀደም ኤፍሬም፣ አሁን ደግሞ አብርሽ አያገባሽም አለሽ አቪ ውሽሜ ኦ ማይ ጋድ ዳኔ ስገላገል ደግሞ አንተ መጣህብኝ ውሽሜ አ አ ጠበቃዬ ቆንክ ነው ኧረ አቤላ አቤላ ተከራከረኮ ጋይስ ተከራከረ አቤላም አያገባህም ተባልክ አያገባህም ስትባል አንተ ለምንድነው የምትገባው ጣልቃ ገብ ማለት ነው ለማንኛውም ሰብስክራይብና ላይክ አድርጉ በጎች ዬ እንዴት ናችሁ ደህና ናችሁ አላችሁልኝ ኦ ማይ ጋድ አይ በጎቹ አሁን ደግሞ አብረሽ ልዘቀዝቁት ነው ጠፈጠፈችው ነገሩ መጥተዋለች ግን አያገባሽም በቃ ውጭልኝ ነው እኮ ውጭልኝ ተባለች ወያንተ ወይኔ እዚህ ቤት እንኖርበታል ቤቱን ትቶልሽ ይሄዳል ምን ሶፋ ቴሌቪዥን ምናምን ቅራቅንቦ ትቶልሽ ይሄዳል እና አብረሽ ደግሞ የሆነ ነገር ሲል ሰማሁት ጋይስ እኔ ሶሻል ሚዲያ ኢንፍሉዌንሰር ነኝ፣ ከብዙ ሴት ጋር ልመጣ እችላለሁ አለ። ኦ ማይ ጋድ ይሄ ነገር በጣም ዳንጀሬስ ነው ለሚስት። አይ ሴቶች የመኪና አይታችሁ ገንዘብ አይታችሁ የምትሄዱ ሴቶች፣ ታዋቂ ሰው የምታገቡ ሴቶች፣ በቃ የምድር ሲኦል ነው የምትኖሩት። እውነቴ ነው። ረግጧችሁ እንዳህያ ማለት ነው እየገዛችሁ። ለምን ደሀ ምስኪን ሆኖ እንደፈለግኩ አድርጌው አልኖርም እንዲህ ነችና አንቺ ተመቻለሽ፣ እንዲህ ወንድ ልጅ ላይ እጅሽን ታነሻለሽ። ለማንኛውም እንደፈለጉ መሆን ይችላሉ። አያገባሽም መባል አብረሽ፣ ቀስ በቀስ እያየ ነው በቃ ተቀየረ ማለት ነውና፣ አይ ደመቁ እኔና አፈር በበላው ልሽ እኔናት አይ በክሎሮክስ እንዳትጠጫ አደራሽን፣ እናት ሁለት ነፍስ ነው የያዝሽው። ይወለድኛ እናሳድገዋለን። ምን እኔ ሴት ነኝ፣ በሴት ላይ አልፈርድም። እውነት ነው አልፈርድም በሴት ላይ። አይ አሳዘንሽኝ፣ እኔ እናት። አይ አሁን ምንድነው የምናደርግሽ? እንደው አንችል አሁን እዳ ኮ ነው እናንተ። እና አብረሽዬ፣ እንግዲህ ከነጺ ጋር እንዴት ነው ተመቻችታችኋል? ይመስለኛል ምክንያቱም ተቀይረን የመጣው ዝንጥ ብለ ነበር። ትናንትና እንዳየውህ እሷም ጥምጥም እያለችብህ እየደባበሰችን ልጸጉርህን ከዛም ሳልጋብዛት ሄደ ነበር። ከዛ በኋላም የተፈጠረ ነገር ይኖራል። ሩታ ያበደችው ዛው ስላመሸ ነው። ተመልሰም ይደሃል። ነጽ ጋ ነው ሄድከው። ዞሮ ዞሮ ቤት አምጣና እንድ ክላስ መሰጣት ነው ይመቸኛል። ደመቁ ምግብ ታባስደላችሁ፣ ልብሳችሁን ትጠብ፣ ልብስ ተተኩስ ነ እንግዲህ እንደ ንግስት ተቀመጭና ቪዲዮ እየሰራ ሸንቃጣነሽ፣ አቋምሽ ያምራል። በቃ ቪዲዮ ከዚህ በኋላ ከአብረሽ ጋር ነጽ በደንብ ስሪ፣ ደጋግመሽ ስሪ። ላቃጥልሽ ይችላል ብሏል እና ቤትም ሊያመጣት ይችላል እና ግን ደግሞ ነጻነት ቤት ስትሄጅ በብርጭቆ ልስከሳክሰች ትችላለች። ክሎሮክስ ፊትሽ ላይ ልደፋብሽ ትችላለች። ምክንያት ማንች በጣም ቆንጆ ስለሆነሽ ትቀናለች። ቀናቻን ፎቶ ስታዩ ተቃጠለች። ራሷ እኮ ናት ትምጣ ትምጣ ያለች። እናንተ ራሷ ትምጣ ትምጣ ብላ አሁን ምንድንም ያንጨረጭራት እናንተ። እንዲኩዲኩ ግራ ገባኝ እኮ እናንተ እንደ ወደ አይነው እንዲ እንዴት እንደሳኮ መጀመሪያ በጥፊ ሰጥቀ ይቀላቀላል አላስተረፈችም፣ አላስተረፈችም እንዲህ ትሳቂ ይዘኝልም ምን ያለውና ነጻነት እንግዲህ ከነጻነት ጋር የሚሰራ ምክንያቱም አንቺ አሁን ሆዲሽ እንደዚህ ውጥ ያለው ነው። ወደፊት ሰው ሆዲሽ ከገፋ ቪዲዮ ለመስራት ስለማይመችሽ ምግብ ትሰራለሽ፣ ደብሰ ታጥቢ ያለሽ፣ ትተኩሻለሽ፣ ቡና ታፈ ያለሽ ምግብ እንደምትሰር ነግሮናል አብርሽ፣ እና ምንም ነገር አያገባሽም። ብውጭም በወጣ ምንም ነገር ብሰራ እሷን መናገር የለብኝም ማንም ሰው አያገባውም ከዚህ በኋላ ብሏል። ስለዚህ እሷ አንቺን የሚያይሽ እንደ ሚስት ሳይሆን እንደ ሰራተኛ፣ እንደ ገረድ፣ እንዳጋሽ ነው። ገባሽ? ማንም ሰው ሚስት ያለው ሰው እንደ ሚስቱ ቢያይሽ ኑሮ ቢያከብርሽ ኑሮ ቤተሰብ ክብር ቢሰጥሽ ኑሮ ነግሮሽ ይሄድ ነበር ቢያንስ። አልነገርኳትም አለ ቪዲዮ ላይ ነግሮሽ ነበር የሚሄደው ለእኛ እንደሚያከብርሽ ያስመስላል፣ ግን ጭራሽ ልጅቷን አያከብራትም እንደ ሚስቱ አያያትም። በቃ እንደ ሚስቱ አይቆጥራትም ጭራሽ ማለት ነው። እና እንደ ሚስቱ ቢያይሽ ኖሮ ይነግርሽ ነበር። ሁሉን የሚያደርገውን ነገር አለም። የማደርገውን ነገር ሁሉ መናገር የለብኝም አለ። እንዴት አትናገርም? ሚስት ከሆነች መናገር አለብህ። ሲቀጥል ደግሞ የማደርገውን ነገር መናገር የለብኝም አልከሽ፣ አትናገር፣ አያገባሽም። እንዴት አያገባትም? ገንዘቧ ሀብቷ ነው ህጎ ሼር ይደራረጉ። ነገሩ የነጻነትም ሀብት ሀብት ንብረት ነው፣ ይመለስ ያለች አይ፣ የሩታ የዘረፈችውን ሀብት ይመለስ ነው ያለች። ለካ ነጻነት አ ዘርፈሽ ሁኖ ሰርቀሽ ሁኖ ደመቁ መልሽ፣ ቶሎ በ መልሽ። ለማንኛውም መመለስ አለብሽ። የሰው ገንዘብ ይዞ ፊጥ ፊጥ አለ እንዴ እደ ራሱ ሄደ እና ስለኔም አያገባሽም ተብለሻል። በቃ አያገባሽም፣ አያገባሽም። በቃ ሄጂ ውጪ ኳለሽ ኮ በቃ ትሂድ አለ፣ ትሂድ አለ። አልሄድም ብለሽ ቤት ከተቀመጥ ደግሞ እሱ ይሄድልሻል። ይ ምንድነው ነው አንቺ ተጠምጥመሽ ወንድ ላይ ሙጭጭ አለው ሰለቸው። ጭቅጭቅ ሰለቸኝ አለ በቃ ትዳር ሰለቸኝ አለ በቃ አስጠላው። ገባሽ? ሌላ ቆንጅዬ ሽንቅጥቅጥ ያለች ስትመጣ እንግዲህ አንቺ ቋመሽም እንዲ እያለ ሄደል ሄደው። አንቺ እሱን አስሬ ይዛለው ስትየባስ ወጥቶ ሄደልሽ። ስታረገች ባሰበት የምትገባበት ወንዶች እንዲ ናቸው። ስታረግዙና ስትወልዱ አንቅሮ ነው የሚተፋችሁ። ሌላ ያላረገዘች ያልወለደች ሽንቅጥቅጥ ያለች ነው የሚፈልጉት። እና ነጽ ደግሞ እንደምታያት ፒናት ሞዴል ለምትመስለው ኦማይ ጋድ። ነጻነት ግን ወደ ጉታጀራ ባትመለስ ደስ ይለኛል። አዲስ አበባ ሆና ከፍቅርዬ ጋር ብትሰሩ ኦማይ ጋድ እንዴት እንደምናበረታታችሁ ታውቃላችሁ አደለም አ የኔ ውዶች። ለማንኛውም ነጽ ካብርሃም ጋሰሪ ሄጅበት ሄጅበት። እንዲ አብርሽ ለካ ይፈልጋታል ነጻነት። እኔ ኮማ ይፈልጋት ስመስሎኝ ነው። እኔ የማይፈልግ አመስሎኝ እ ከማይፈልጉሽ ቦታ አትገኝ። ለካ በውስጥ ለካ እውነትም እያወራት ነበር። ይፈልጋታል ነጻነትን። ጋይስ ሩታን እኮ ገለፈጣት። ተቀይሮ እኮ ነው የመጣ ሌላ ሰው ያብርሽ ነው። ሌላ ሰው ነው ያልኩ እንጂ አያገባሽም ሲላት ኦ ማይ ጋ። አሁን እዚህ ጋር በጎቹ ቦቅቅቅቅቅን የሚለት እኔ ልቃጥልላችሁ ንን አይ ይህ ለቅሶ መቆም አለብኝ እረ ጥቁር ነጠላ ስጡኛ አይ ድሌ በጎቹ ተቃጠሉ አያገባሽም ተባለች እኮ እናንተ ደመቁ ውጭ ተባለች እኮ አይ ይህ በጣም ያሳዝናል በእውነቱ እና ለቅሶ ልደርሳችሁ እመጣለው ቲክቶክ ላይ እንዴት ነው ለቅሶ ትከፍታላችሁ ቤት እመጣለሁ ደመቁ ከቤት ትወጣለች ከዚህ በኋላ ግን አቶ በጣም አቶ በጣም እንደ አቶ በጣም የት ሄዳለች? ማንም የለኝም እያለቀሰች ነው አለ። አቤላ አቤላ አለ ውሽም። ለምን ከሷ ጋር ትኖሩ ግን? ኑሮ አብራችሁ ለማንኛውም ተመችቶኛል። ጥፊዋን ደግሞ እንደ ውሃ ነጠጣሃት አብርሽ ለምደሃት አላ ሸመጠጣት እኮ እናንተ